ስላሴ ቤተክርስቲያን ነው ቀድሶ ያደገው። ሌላ ቤተክርስቲያን አልገባም። እንትን አካባቢው የት ነው? አሪሲ ነው። ስላሴ ደብረ ብርሃን ቅድስት ስላሴ ቤተክርስቲያን ብቻ ነው የሰጠው አገልግሎት አበበ ጉልላት። ስለዚህ ወንድምየው በፈለጋችሁ ሰዓት መቅረብ ይችላል። እኔም ማቅረብ እችላለሁኝ። እስካሁን ጊዜው ስላልተመቻቸ አሁን ከገጠር ጠርጬው ነው ወንድምየውን ዛሬ ማለት ነው የተገናኘ ነው ቀደም ከደሜ ጋር ደግሞ ትላንት ተገናኝተን ስለነበረ ቦኩ ደብረ ምረቅ ቅዱስ ሚካኤል አዳማ አሬ አገናኝቸው ነው ደሜ። በጣም እናመሰግናለን እናንተ ሁለታችሁን፣ በመጀመሪያ ወንድሙን። በእርግጥም ይህ አበበ ጉልላት የሚባል ወንድማችን በመሞቱ የተሰማኝን አዘን እገልጻለሁኝ። እንደገና ወንድሙንም እግዚአብሔር ያጽናህ ማለት እፈልጋለሁ። እውነት ለመናገር እና እንግዲህ ይሄ አሁን ወንድሞቻችን እናንተ እንደምትነግሩን አበበ ግልላት አገልጋይ የነበረ የቤተ ክርስቲያናችን ልጅ ነው። ኤርምያስ የተባለ ሰውዬ ደግሞ ያለን ምንድን ነው አብሮ አደጌ ነው፣ አብረን የተማር ነው እና የጥቅምት መድኃኔ ዓለም የወረዳው ከተማ ሊቀድስ ሄዶ ላሰማችሁ። አንድ ጊዜ ድምፁን ላሰማችሁ። በጣም ጥሩ የሚሆነው እያሰማኋችሁ ቢሆን ነው እና ላሰማችሁና አስተያየት ማርያምን፣ እውነት ለመናገር እግዚአብሔር በሚያውቀው በጣም ወድ እየባሰ ማለት በጣም ከባድ ነገር ነው። ይገባኛል፣ ምክንያቱም ወንድምህን ያጣኸው በዚህ አጋጣሚ በጣም ነው ማዝነው። በጣም ሶሪ፣ አይዞህ በርታ፣ ሁላችንም ወደዚያ እንሄዳለን። በጣም ሊያመውም ይገባል ይገባዋል፣ ምክንያቱም ወንድሙን አቶ እንደገና ደግሞ በቤተክርስቲያን ላይ ደግሞ በእምነቱ ላይ ነው የዋሹበት ወንድሙንም አጥቷል። ቤተክርስቲያንንም፣ የራሱ ቤተክርስቲያን ናት። በእናቱ ቤተክርስቲያን ላይ መዋሸቱ ምንም ጥያቄ የለውም። አንተ ብቻ ሳይሆን ሁላችን ነው ያመመን። አንዴ የሆነ ቪዲዮ ላሰማችሁና፣ ከዛ በኋላ እናንተ አይታችሁ አስተያየት ትሰጡበታላችሁ። አንዴ እያነባ በቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያንና በሊቃውንቶቿ ላይ ሲዋሽ ነበረ። ሕይወቱን በሙሉ እየመራ ያለው በውሸት ነው። ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ የዛሬ ግትልትሉ ልንስማ። ኮፒሊንግ ሸር ማድረግ አታቁሙ ፕሊስ፣ እየተቆራረጠባቸው ነው። ጊፍትም ስጧቸው ለነሱ በዚህ አንቀን ነበሩ ካህናት እና ዲያቆናት ነው ጭምር ቁጭ ብሎ ሰምቷል። ተሰምቶ ነበር እና እኔ ያለኝ ወደ ከተማ እመጣለሁ። እንዳንተ ነው መሆኑን ምፈልገው ይርም ያለኝ ቀይ ቆንጅዬ የሚያምር እሚያምር ወጣት አልኮ ታልኩ ወንድሜ፣ ድምጻዊ ወንድሜ ድምጹን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና ሰማችኋለሁ አንድ ቀን ድምፁም ማለት ነው የጥቅምት መድኃኔዓለም ያውራጃው ከተማ ላይ ክብረ በዓል ስላለ የአውራጃው ከተማ ጌታገር ዛሄዶን ሊቀድስ ተጋበዘ እየተሰማችሁ ነው ዳዊት ወይ ልጆቹን እስኪ አይቲንክ እነሱ ጋር የቆመ ነገር ነው የሚታየኝ እና ለእነሱ ጊፍት ስጧቸው ለነሱ ለነሱ ጊፍት ስጧቸው ኔትወርኩ እንዲለቃቸው ለነሱ የግፍት ምልክቷን ለእነሱ ስጧቸው እና ኮፒ ሊንክ አድርጉላቸው። ለሌሎቹም ሸር አድርጉት። ይህንን ዓለም አቀፋዊ ውሸት በሀብተወልድ ደምሮ ቤት ክሌርስትልን ሀብተወልድ በነገራችን ላይ ትልቅ ስራ ነው የሰራው። ሚዩት አድርገው አንተ ጋር ድምፅ አለ። አዎ ምንድን ነው ቀሲስ? ምንድን ነው ልክ እኛ በተለይ እርስ አበበ ጉልላት አልሞተም እያሉ አልነበሩም ወይ እያሉ ነበር እኔ ደግሞ የሰማሁት እርሶ ስለ አበበ ጉልላት ምንም እንደማያውቁ ነው የማውቀው እርሶ አልሞተም ብለው እየተናገሩት አበበ ጉልላትን ሳይሆን ዲያቆን በትረን እንደሆነ ነው የሰማሁት ይሄኛው እንዲጣራ ብዬ ነው እርሶ ጋር ሼር ተደርጎ እንዲመጣ የፈለግኩ ምንም ችግር የለውም ምንም ችግር የለውም። ሲጀመር እኔ አበበ ጉልላት የሚባል ይኑር አይኑር አላቅም። እኔ የተከራከርሁት አንደኛ፣ በቅዱስ ቁርባን አበበ ጉልላት የሚባል ሰው ቤተክርስቲያን አልገደለችም። ሁለተኛ፣ ያሰማው ድምፅ የአበበ ጉልላት አይደለም ነው። አሁን ላሰማ። ይሄ ድምፅ የአበበ ጉልላት ነው ወይ የሚለውን ልጆቹ እራሳቸው ያረጋግጡልናል። አዳምጡ። እየሰሙ ስለሆነ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ ባህሉና ክብሮ የሚበላውን በልቶ ጠጥቶ ሲመለሱ ወደ የተቃጠለ ብሎ አለ። ቆይ አንዴ አንዴ፣ ቆይ አንዴ፣ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ በጣም እምቢ እየመጣ ስለሆነ፣ ሰርፕራይዝ እዚሁ ሊያሰማ ነው። እዚሁ ማስረጃ እንግዲህ፣ አበበ ጉልላት ድምፅ ሊሰማ ነው። በደንብ አድነው። ይኸው ወንድሜ ሰምቶ ላከልኝ፣ ቴሌግራም ላይ ወንድሜን። በሉት በመድኃኒት ማለት ነው አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት ኦኬ፣ ያውቁን። አበበ ጉልላት እሺ፣ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ይቀደስኩ አብረን ቆመን ስሙት። ይሄ እሱ ድምፅ ነው።

አብረን ጥቁል ቀን አንድ ቀን ጥቁል የተቀበልን አብረን የቀደስን አብሮ አፈርፋይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አባታ በቅዱስ ቁርባን ነው የገደሉት ይላል። ስሙ አብሮ ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ የጥቅምት መድኃኔዓለም በሉት በሉት ቆንጅዬ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት። በቃ በቃ ይሄ ነው ወንድማችን። አሁን አሁን አንተ ተናገር ወንድማችን ተናገር። አሁን አንተ ተናገር። ማንሳት ለኮፒ ሼር ነው። ለምን ለምንድን ነው የሚያገኘው ነገር በቃ ምንም የሚያገኘው ነገር አንደኛ፣ ይሄ ድምፁ የሱ አይደለም። ሁለተኛ ደግሞ በዚህ በተደራጀ ሁኔታ እኛ ወረዳ ላይ ወረዳው መርቲ ወረዳ ነው የሚባለው። የወረዳው ትልቁ በቤተክርስቲያን መድኃኔዓለም ቤተክርስቲያን ነው የሚባለው። በእንደዚህ በተደራጀ የተቀዳ የተቀረጸ ነገር የለም። በቃ ማንም ወረዳው ቤተ ክህነት መመስከር ይችላል። መቃብሩ ማየት ይቻላል። ስለዚህ ሐሰት ነው ይሄ ኬን ወዴት እሱ ምንድነው የሚፈልገው? ኮፒሊንግ ሼር በቃ ያው ላይክ ላይክ ኮፒሊንግ በቃ ሼር ሼር ሼር አርጉልኝ ለዳ ገንዘብ ልሰብስብ ነው። አንደኛ የሰይጣን የሆኑ ነገር የክርስቶስን ነገር ስለማይወዱ ሲገወ ደሙ ገዳይ ነው እንዴ ሲገወ ደሙ እንደዚህ ነው እንዴ ካህናት እንደዚህ ነው እንዴ ብለው ግንዛቤ ያሌላቸው ሰዎች ኮፒሊንግ ሼር እንዲያደርጉት ነው እንጂ ጭራሽ ምድርና ሰማይ አይገናኝም። ሰማያዊነት ስንኖር ደግሞ ምድር ያ ሊገናኝ ይችላል እንጂ። አንዴ አንዴ ስማኝና፣ አሟሟቱን ንገረን። እውነተኛ አሟሟቱን ደግሞ አንተ ንገረን፣ እንዴት እንደሞተ እውነተኛ እውነተኛ አሟሟቱን ንገረን። እውነተኛ አሟሟቱ እንዴት እንደሞተ የሞተው ታሞ ነው። እኔ እንደውም ታላቅ እህቴ የነበረችና አሞ ስለነበረ ሆስፒታል አንጥተን ቤት አስገብተኑ፣ እኔ ጎረቤት ምግብ ልበላ ሄጄ ስመጣ እነሱ ታናሽ ወንድሜ ማለ አሸናፊ ጉልላት ይባላል ቁጭ ብለዋል፣ እንቅልፍ ወስዶታል ምናምን ብለው ማለት እኔ ስመለስ ስመለስ እሱ አርፏል። አይዞ ወንድማችን አይዞ፣ እሺ እኔ አወራዋለሁ። አንተ ወደ አንዴ አልተው አንዴ፣ አንተ ጋር ድምጽ ስላለ ነው አንድ ሜውት አድርገው። አሁን አሁን ወንድማችን ይገባኛል ስሜትህ። እውነት ለመናገር በአን በሞተ ወንድም ላይ መነጋገር በራሱ ከባድ እንደሆነ ይገባኛል። በጣም ነው የምንረዳህ። ግን በቤተክርስቲያን ላይ ነው እንግዲህ እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው የሄደ አንደኛ፣ ስጋ ወደሙን ሲያቀብል የነበረ ሲቀድስ የነበረን ሰውዬ። በነገራችን ላይ ኤርሚያስን የት ነው ምትታወቀው አንተ? ኤርሚያስን እስኪ ንገረኝ ስለ ኤርሚያስ የተወሰነ